ቡሪ ከሀሳቡ ፍቅርዬ ለፉፉ ያላትን ስሜት ለእሱ እንድታደርግለት ይፈልጋል። ነገር ግን እኔ እንደዛ አልመኝም። ለፍቅርዬ ካላጥሹ ምን እንገመጥ ው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናቸው? ከኔጋ ሁሉ ሰላም ነው አልሐምዱሊላህ። ላይክ እያደረጋችሁ እስከ መጨረሻ አዳምጥኝ ማለት ነው። ይህ ቪዲዮ የራሴ ሀሳብ ስለሆነ ዛሬ በጣም ናፍቀው ነበረ ሁላቸውም እንጃ በጣም ናፍቀውኝ ነበር። ብቻ ስላየኋቸው በጣም ደስ ብሎኛል። ትናንትና ፍቅርዬ ያው በዓሉም ስለሆነ ትመጣለች ቪዲዮ ብዬ ስጠብቅ ነበር፣ ነገር ግን አልመጣችም። ዛሬ አንድ ላይ መተውልናል፣ በጣም ደስ ብሎኛል። ዚህ ቀጥል ደግሞ እንግዲህ ቡሪካ ፉፉ እንደዚህ ያደረገ ፉፉ እንደዚህ ያደረገ በቃ ከፉፉ ለማራቅ ብዙ ጥረት ያደርጋል ቡሪካ ማለት ነው። ከፉፉ ለማራቅ ስላችሁ አርቆ ከሱ ጋር ሊያደርጋት ይፈልጋል ፍቅርዬን። ነገር ግን የማይሆን ነገር ነው። እኔ ፍቅርዬን ከፉፉ ልብሽን አውጥተሽ የቡሪካ ጋር ልብሽን ክተሻ አልልም። ምክንያቱም የማይሆን ነገር ስለሆነ እኔ ለፍቅርዬ የምመኝላት ነገር በራሷ በሆነ ሃይማኖት በቃ ማትፈራበት ማትሰጋበት በራሷ በሆነ ሃይማኖት ጓደኛ ወይም ደግሞ ትዳር ወይም ደግሞ ብትጀምር በጣም በጣም ደስ ይለኛል። በጣም የምመኝላትም ነገር እሱን ነው እንጂ ቡሪካ፣ አንዳንድ ልጆች አሉ ቡሪካ ተዋናይ ስለሆነ ብዙ ክርስቲያን ጓደኛ አሉት ቡሪካ እንደዚህ ምናምን ሊቀየር ይችላል ሃይማኖቱ ምናምን የሚሉ አሉ። እኔ እንደዚ አይነት ነገር አልመኝላትም። ለፍቅር የምመኝላት ነገር ትክክለኛ ከበፊቱ ጀምሮ በራሱ ከእሷ ሃይማኖት ጋር ተመሳሳይ የሆነ ሰው ከእሷ ጋር ቢሆን እና እሷን በቃ አስደስቶ ቢይዝልን እና በቃ ማስፈራበት ነገር ማትፈራበት ህይወት ብትጀምር በጣም ደስ ይለኛል። እንደነገርኳቸው ሌላው ደግሞ ምንድ ነው ፉፉ ከፈቴ ጋር ሆነ ወይም አንድ ቤት መኖር ጀመረ ምናምን ነው ያለው ቡርኬ። እንዲሁም ደግሞ አይተናቸዋል ቤት ተይዘዋል ማለት ነው፣ አንድ ላይ ቤቱ ነው አንድ ላይ ቢሆኑ ፈቲና ፉፉ በጣም ነው ደስ የሚለኝ። ነገር ግን በዚህ መንገድ አይደለም። የቤተሰብን ክብር በጠበቀና ባህላችንን በጠበቀ መልኩ ፉፉና ፈቲ ሃይማኖታቸውም አንድ ሰው ለሆነ በፍቅርም ሆነበት በትዳር አንድ ላይ ቢኖሩ እውነት የንምላቸው ደስታይን አልዘለቀውም። ለፍቅር ይሄ እንደምመኝላት ያክል ለፉፉም እንደዚህ እኔ እንጃ ይሄ ነገር ተሳክቶ የእውነቱ ነው ባህሉንና ቤተሰብን የቤተሰብን ክብር በጠበቀ መልኩ አንድ ላይ ቢሆኑ በጣም በጣም ደስ ይለኛል ማለት ነው። እናም ብቻ አላቅም፣ ምን እየሰሩ እንደሆነ አላቅም። ያው ነገሮ ድራማ ነው የሚያደርጉት፣ ያው የሆነ ውዝግብ፣ ግብግብ ያለ ነገር ነው። ግን ደግሞ የራሴን ምኞት ነው እየተናገርኩ ያለሁት ለፍቅር እየምን አይነት ምኞት እንደመኝላት ለፉፉም እንደዛው እንጂ እንዳንዳንድ ልጆች ዝም ብዬ ነጭ ለባሽ ማጨብጨብ አልወድም። አሁን አንዳንድ ልጆች እንደነገርኳችሁ ከቡሪኬ ጋር ትሁን ፉፉን ትቶ ከቡሪኬ ቡሪኬም ሙስሊም ነው እኮ ደግሞ ፍቅር የሚመጣው በምን እንደታውቃላችሁ በመላመድ ነው። እና ቡሪኬ ነገጸዋት ፍቅር የፍቅር ጥያቄ እንደማያቀርብላት በምን ታውቃላችሁ? እኔ ለፍቅርዬ የምመኝላት ነገር እንደነገርኳችሁ በራሷ ሃይማኖት ከመጀመሪያው ጀምሮ የእሷን ሃይማኖት የተከተለ ሰው ጋ አብራ ብትሆንና በቃ ደስተኛ ህይወት ብትኖር በጣም ደስ ይለኛል። ያ ማለት ደግሞ ከነፉፉ ራቄ ከነቡርኪ ራቄ ምናምን እያልኩ አይደለም። ጀስት ራቄ ማለት አይደለም፣ ግን መረቅ የለባትም። ምክንያቱም ጀስት እህትና ወንድሞ ነው ስራቸውን መስራት፣ እንዲሁም ሰው ይጨመራል ብዙ ይሆናሉ። በጣም አይዲያም ሰው በተብዙ በሆኑ አጋጣሚ አይዲያም አይጠፋም ይገኛልና። ማለት ብዙ ሆኖ እንደዚህ ስራቸውን ቢሰሩ በጣም ደስ ይለኛል። ያ ማለት እኔ ለፉፉ እንደዚህ ስመኝለት ወይም ለፍቅርዬም እንደዚህ ደስ የሚል ነገር ስመኝላት ከነፉፉ ትራቅ ምናምን ብዬ አይደለም። እኔ እንዳይራረቁ በጣም ነው የምፈልገው፣ ግን ደግሞ በማይሆን መንገድ እንዲሄዱ አልፈልግም። ማለት የማይሆንና የማያዛልቅ የሚያስፈራቸው ህይወት ውስጥና የማይሆን ህይወት ውስጥ እንዲገቡ አልፈልግም። እና ብቻ እጃ ሀሳቢ ቢያሳካልኝ ደስ ይለኛል ገይስ ማለት ነው እና የሆነ ለአንዳንድ ልጆችም ትምህርት ይሆናል ብዬ አስባለሁ። ፋንዱሻ ፋሚሊዎች ሁላችንም አንዱ ነን። ይህንን እኔ የምመኝላቸው ምኞት ብትመኙላቸው አሪፍ ነው እንጂ ቡሪኬ ፉፉ እያላችሁ ለአንዱ ለአንዱ ተከፋፍለን ከምናሽቀበት የሆነ ፋንዱሻ ፋሚሊ አንድ ነን አንዱ ነን ደግሞ ለእነሱ የሚጠቅም ነገር ለእነሱ አሪፍ ነገር ለእነሱ ለሕይወታቸው ለማይፈሩበት ነገር ምናምን እንዲገጥማቸው ብንመኝላቸው አሪፍ ነው ብዬ አስባለሁኝ ማለት ነው። እና ብቻ ሁሉ ነገር ስራቸው እያስቃል ማለት ነው። የሆናላ በተለይ ብቻ ሁሉ ነገር እያስቃል። ያው ድራማውም እንዳለ ሆኖ ነው ማለት ነው። ግን ደግሞ በድራማውም ላይ ደግሞ እነሱ የሚሰሩትን ፋውስ አስመስለን እንስራ ካልን ደግሞ ጥሩ መኘት እየተመኘ ምናምን ብንሆን አሪፍ ነው ማለት ነው። እና በቃ ሀሳቡ የቡሪካ ሀሳብ በግልጽ በግልጽ ገብቶኛል ማለት ነው። እንደ አሁን የግልጽ የሆነልኝ ነገር ሌላም አለ። እሱ ምንድን ነው? ፈቲ አውቃ ይሆን እንዲህ ራሷ ትሆን እንዲህ ያንን ስጦታ የሰጠቻቸው ማለት እያልኩ ነው። አሁን አሁን ማለት ነው ያንን የለብሰ ስጦታውን። ምክንያቱም እንትን እንዲት ይሄ ቡሪካ ፉ ከቡሪካ ጋር ፈቅርየን ሲያያት ያው ተስፋ እንዲቆርጥና ከእሷ ጋር እንዲሆን ምናምን ነገር ፈልጋ ምናምን እየመሰለኝ ነው። አሁን ማለት ነው ፈቲ ለራሱ ልብሱን ገዝታ የሰጠቻቸው ምናምን እየመሰለኝ ነው። ምክንያቱም ፉ በቃ ተስፋ ቆርሶ ምናምን ከእሷ ጋር ህይወት እንዲጀምር ወይም ደግሞ ከእሷ ጋር እንዲሆን ምናምን ነገር እያደረገ ያለው ጥረት፣ እያደረገች ያለችው ጥረት እየመሰለኝ ነው። እውነት አንቺ ከሆንሽማ ነፍሲ ማር ብዬሻለሁ። አሁን ለታ ማለት ነው ይቅርብኝ። እኔ እኮ ነገሩ ብዙ ነገር እየተወራ ነው ማለት ነው። ብዙ ብዙ ነገር እየተወራ ነው ግን ደግሞ ሁሉንም አላወራም። ከወር ባዶ ይቀራል ይባል የለው ሁሉንም ካወሩት። የሀገር ልጆች እና ብቻ ቶቶሎን ቶሎልን ስሩልን ድራማም ይሁን እውነታም ይሁን እውነታም አይሁን ብቻ ንቶሉ መጥፎ ነገር መጥፎ ነገር ከፋንዲሻ ፋሚሊ ወጥቶ አያውቅም። አተዋውጡም፣ አትሰሩም። መጥፎ ነገር እናቃለን እሱን እንደዚህ ደግሞ ዘና የሚያደርግ ነገር፣ የሚያስቅ ነገር ኖቶሎልን ግን ደግሞ ፍቅርዬ እንድትከፋ እንድታዝን ምናምን ልቧ እንዲሰበር ምናምን አንፈልግም። የእውነት እንደው ፍቅርዬ የሆነ በቃ የልቧ ማረፊያ ሰው የሆነ ሰዓት አሁን እንትን ከአብረሽ ጋር የሆነች ጊዜ በጣም ደስ ብሎኝ ፉን ስናገረው ነበር ማለት ነው የዛኔ ለምን ደስ እንደለኝ ታውቃላችሁ አንደኛ በሃይማኖቷ ከሆነ ሰው ጋር ነው በቃ ፍቅርዬ የልቧ ማረፊያ ሰው አገኘች ብዬ በጣም ደስ ብሎኝ ነበር ነገሩ ግን አሁን አብረሽ የራሱን ህይወት ይዟል ፍቅርዬም ደግሞ የራሷ ያማረ የተሻለ የተሻለ ያማረ ሰው ጋር ብትሆን በጣም ደስ ይለኛል ምኞቴም እንደዛ ነው ፈቴና ፉፉ ቢጋቡዲ እስቲ ይለኛል። ግን ደሞ ዝም ብሎ እንደ ዘል ዘል የጨዋታ አይደለም። ዝም ብሎ እንዴት በጣም አንድ ሴት እና ወንድ አንድ አንድ ቤት ሳይጋባ ቤተሰብ ሳያቅንካ ሳይታሰር ባህሉን የጠበቀ ነገር ሳይሆን፣ ቤተሰብ ክብር፣ የራስን ክብር፣ የቤተሰብን ክብር የጠበቀ ነገር ሳይሆን ዝም ብሎ አንድ ወንድ ጋር ቤት ተከራይቶ መኖር ይሄ ይሄ ከወሎ ልጆች ባህል የማይጠበቅ ነገር ስለሆነ አንድ ላይ መሆን ከፈለጋችሁ፣ ወይም ደግሞ መጋባ ከፈለጋችሁ እንደነገርኳችሁ ክብራችሁን ጠብቃችሁ፣ የቤተሰብ ክብር ጠብቃችሁ አንድ ላይ ብትሆኑ ደስ ይለኛል ባይ